የኢትዮጵያ ብሔር ብሔረሰቦች በዓል እንኳን አደረሳችሁ እንኳ አብሮ አደረሰን ብዬ፣ ሀገራችን ክልላችን ባጋጠመን ችግር ምክንያት ለሁለት ዓመትና ከዛ በላይ ተቋርጦ ቆይቷል። 2018 የ20ኛው ዓመት የብሔር ብሔረሰቦችን በዓል ለማክበር ከዚህ ወረዳችን ጀምረናል። ቀጣይ የብሔር ብሔረሰቦች በዓል የተከበረው በኬሚሴ ሲሆን በኬሚሴ ከተማ ሲሆን መሪቃኑ ሀገራዊ መግባባት ለብሔራዊ አንድነት ነበር የሚለው የሀያኛው ዓመት ደግሞ የ2018ቱ ዲሞክራሲያዊ አንድነት ለህብረ ብሔራዊ መግባባት በሚል መሪቃን የሚከበር መሆኑን እያበሰሩ ይህ አስመልክቶ በወረዳችን የተዘጋጀ ሰነዳለ ያንን የአለፋ ወረዳ ፍትህ ጽህፈት ቤት ኃላፊ አቶ መልካሙ ያቀርቡልናል። ከአሁኑ ጀምሮ መድረኩ የተከፈተ መሆኑ እናረስራለሁ። አመሰግናል። የብሔር ብሔረሰቦች ቀን ምክንያት መነሻ ምክንያት ህገ መንግስቱ ነው። የብሔር ብሔረሰቦች መብትን ማንነትን ከማክበር አኳያ የኛ ህገ መንግስት ግድፈት አለበት የሚል ሀሳብ የለም። ምንም እንኳ የውቅድም እንዳልኳችሁ አንዳንድ ውስን ችግሮች አሉበት ይባልም ለብሔር ብሔረሰቦች የሰጠው ትርጉም ብና በጣም ከፍተኛ ትርጉም ነው። ወይም በዓለም አቀፍ ዘንድ ተቀባይነት ያለው ሰነድ መሆኑን ምት ነው። ያው ህገመንግስት ጥቅል ህግ ነው። አንዲት ሀገር ህገ መንግስት ካላት ሲባል ህገ መንግስት የመንግስትንና የዜጎችን ግንኙነት የሚወስድ ህግ ማለት ነው። የብሔር ብሔረሰቦች ህገ መንግስቱ ያጎናጸፈላቸው መብት ነው። ያን ምርት ተጠቅመው ባህላቸው እያከበረ ያለን ተዛሬ ነው ሀሳብ ለማሳባሰብ የሚሰጥበትና፣ ስለዚህ ባሉ በራሱ ደስ የሚል እንደው ቅድም በመብየው እንደተባለው ተቋርጦ ለሁለት ዓመት ያህል ያለው ችግር ተቋርጦ፣ ወደዚህ ወደ አዲስ ነገር፣ ወደ አዲስ መንፈስ፣ ወደ አዲስ አሳሳብ መተን ደግሞ ይሄን ባህላችን እንደ ኢትዮጵያ የሚከበረውን ባህል ደግሞ እንደ ወረዳችን ብናከብር የተሻለ ደስ የሚያሰኝ ለቀጥ የሚያነቃቃ ባህል የሚል አሳብ አለኝ። ይበትልኝ አመራሩ ህገ መንግስት እንዴት እንደሚሻሻል እንደት ባለማያውቁታል ባህላዊነት በሚፈታተን መልኩ ለምሳሌ አንቀጽ 39 አለ። የራስን ዕድል በራስ የሚወሰን ይህ ለሁሉም ነው። ማንም እጣ ፈንታችንን እንዲወስን አንፈልግም። ከበፊቱ የነበረው በተለያዩ ሁነቶች ውጭ ላይ ሆነ በተለያየ ቦታ የሚከበር ነበር። ነገር ግን ወቅቱ ይህን ሊያስደርግልን ስላልቻለ በካናል ውይይት ከመንግስት ሰራተኛው ሆነ ወረድሮ ከተለያዩ የህብረተሰብ ክፍሎች ጋር ተካሂዶ ዋና ዋና ጥያቄዎችን ክልል ሆነ ዞኖ የሚመለከተውን ሀሳቦች ይዘን ለሚመለከተው አድራት አካል ለማድረስ ስለሆነ የብሔር ብሔረሰቦች በዓል አከባበር ለምን አስፈለገ የሚለው አንደኛው አንድነታችን፣ አብሮነታችን የብሔር ብሔረሰቦች ሕዝቦች በዓል በተለያዩ ሁነቶች ካሁን በፊት ሲከበሩ የነበሩ አንድነታችን ለማጠናከር ብዙነታችንም ሆነ ሌላ ሁለመናሁን ነገር የላቀ ውጤት ለማምጣት ነበር።